የምንወዳቸው ካብሎች ዛሬ በሀይሚ ዩቱብ ቻናል ላይ መተውልናል። መቼም ሰላምታቸው በጣም ነው የሚያስቀናው። ብሩክ ሀይ ሲላት ሀይሚ መልሳ ሀይ ነው ያለችው። ለእኛ ነው እነሱ ግን ስራ ነው የሚሰሩት። በዛሬ በለቀቁት ቪዲዮ ላይ ሀይሚ ሶስት ፖይንት የሆኑ ነጥቦችን ይዛ ልመታለች። አንደኛ ስለ ብሩክ የምታወሪው ነገር ውሸት ነው። ለምንድነው ልጁን ስሙን የምታስነሹ? ፕራንክ ነው የምሰሩት ድራማ ነው። ያለበለዛ እውነቱን ተናገሪ እያሉ በውስጥ በጨቀጨቋት መሰረት ዛሬ በቪዲዮ ልታሳየን ነው። ሁለተኛ ነገር ካለፈ የህይወት ታሪኳ ከአብርሽ ጋር ስትሰራ በነበረው ቪዲዮ ላይ የነበሩ ፎቶዎችን እያወጣችሁ ቲክቶክ ላይ ለምትደለቁ ሰዎች አጭር የሆነ መልስ ሰጥታችኋለች። እኔ ቆሜ ነው ያጨበጨብኩላት። ሶስተኛ ነገር ብሩክ እራሱ ባመጣው ጓደኛው ሀይሚን መልሶ ጠርጥሯታል። ያ ማለምን ማለት ነው፣ መልሶ ብሩክ ሀይሚን በድጋሚ ፕራንክ እያደረጋ ነው። ስለዛም አብረን እናወራለን። ተከተሉኝ እንደዚህ ሁላችንም እንግዲህ ትናንትና በሃይሚቱብ ቻናል ላይ የተለቀቀውን ቪዲዮ አይተናል። ሁላችንም በጉጉት ስንጠብቀው የነበረውን መረጃ ነው ይፋ ያደረገችልኝ። እንግዲህ ትናንት በተለቀቀው ቪዲዮ ላይ ግልጽ የሆነ መልስ ታገኛላችሁ ብዬ አስባለሁ። እንግዲህ እንቅልፍ የያዛችሁ ደንገጥ ነቃ ብላችሁ ቪዲዮ እንደገና ማዳመጥ ትችላላችሁ። ትናንት በተለቀቀው ቪዲዮ ላይ አሁንም ስነግራችሁ ምንም አይነት በመሀላቸው እንከን እንደሌለ በግልጽ ያሳያል። ሶስት ነጥቦች ላይ ነው ትኩረት አድርጋ የመጣችሁ። አራተኛው ነጥብ ግን ትንሽ አምልጧት ይሁን ነገር ያለማለት አለመገነዘብ ሊሆን ልክ እንደ ፍጼ እንደተበላው ሀይሚም ትናንትና የሆነ ቦዳ ላይ ተበርታለች። እሱንም በይፋ ነግራችኋለሁ። የመጀመሪያው እንግዲህ ሁላችን ስንጠብቀው የነበረው ስለ ብሩክ ነበረ። ብሩክ የብሩክ ጀለስ ማናት ወይ? ዝም ብለሽ ስትደለቂ ነው ወይስ ፕራንክ ነው? ቡታጅራ ያደናበርሻቸው ያደናገርሻቸው አይበቃም ወይ? አዲስ አበባ መጥተሽ ደግሞ ለምንድን ነው ልጁን ያለ ስሙ የምታስነሹ ብላችሁ በውስጥ ለጨቀጨቃችኋት ብሎክ ስታደርጋችሁ ሌላ አካውንት እየከፈታችሁ ስትነዘንዟን ለነበራችሁ ይሄው ትናንትና በይፋ ለብሩክ ጀለሱን አሳይተዋለች። መቼም ካሳየችው ጀለሱ ይሄው የጀለስክ ሙሉ መረጃ እኔ በውሸት አልደለቅም፣ በሕይወቴ ውሸት በጣም ነው ምጠላው ብላለች። ስለዚህ እውነቱን በፐብሊክ አላረገው ፕራይቬት ነው። ምክንያቱም እሱ እንዲሰደብ እሱ የሆነ ነገር እንዲባል አልፈልግም፣ የሚወደው ሰው እንዳለ ሁሉ የሚጠላውም ሰው ስላለ ይህንን የጀለሱን ፎቶ፣ ቪዲዮ፣ ሙሉ መረጃ ፐብሊክ ላይ ባወጣው ብዙ ሰዎች እሱን ሊያንቋሸሹ ስለሚችሉ አላሳይም ብላለች። ያሳየችው መረጃ ወይም ያሳየችው የብሩክ ጀለስ የተባለችው ግን እሷው እራሷው ናት። ልብ ብላችሁ ካያችሁ ሀይሚ ቪዲዮ ወይ ፎቶ የሆነ ነገር ከስልኳ ላይ ስታሳይ ብሩክ ሳቁ እየተናነቀው ነበረ። ካላያችሁት ድጋሜ ራሷ የቱቻና ገብታችሁ እንድታው ጥጋብዛችኋለሁ። በሁለተኛ ደረጃ ላይ ወይም በሁለተኛ ነጥብ ላይ ትኩረት አድርጋ የመልስ ምት እየሰጠችው እስፔሻሊ ቲክቶክ ላይ ላላችሁ እህቶች ነው። ከአሁን በፊት ከቡታጀራ እያለች ከአብርሽ ግሬስ ጋር ከወንድማ ጋ ሆና ስትሰራ የነበረው ቪዲዮ አለ። እዛ ላይ እንግዲህ ፎቶ አሁን ያለችበት ኤጅ አሁን ያለችበት ይሄ ሳይዟ መልኳ፣ ቁመቷ፣ አለባበሷ፣ ሁለ ነገሯና ና ከአሁን በፊት ከዛሬ አንድ አመት ምናምን በፊት አብርሽ ቱብ እንደጀመረ የአብርሽን ቻናል ፐብሊክ አድርጋ ፌመስ አድርጋ ለሕዝብ ዘንድ እውቅና እንዲኖረው ባደረገች ጊዜ ከሱጋ ጋር ስሰራ በጣም ከስታ ነበረ ምናምን ምናምን ና ያን ፎቶ እያወጣችሁ ቲክቶክ ላይ ለተደለቃችሁ፣ እኔም በጣም ስጠብቀው የነበረው የመልስ ምት ነበረ። የሚገርመው ነገር ግን እስኪ የእናንተን ፎቶ በራሳችሁ እና ለያችሁ። እኔ በራሴ ማፈር ሰው አይደለሁም። ሰው ደግሞ ከሰራ ይለወጣል ያርጋል። እኔ በዛ ጊዜም ቆንጆ ቢዩቲፉል ነበር። ቆንጆ ስለሆንኩ ነው ወንድሞቼን አፈምሼ በህዝብ ዘንድ ተወዳጅነት እንዲኖራቸው አድርጌ፣ አሁን ደግሞ ወደ ራሴ መጥቼ ብዙ ሰው ከኔ ጋር እንዲሰራ የሚፈልገኝ ሰው ነው። በቃ ተፈላጊ ነኝ። እኔን ለማጣጣል እኔን ለማሸማቀቅ እኔን ከሚዲያ ለማጥፋት የምትሞክሩ ሰዎች በመጀመሪያ እስኪ ራሳችሁን ሆናችሁኑ። ሲቀጥል እስኪ ላይቭ ላይ እንኳን እኮ በሰው በእኔ ፎቶ በራሴ ፎቶ ፎሎ እየሰበሰባችሁ ላይክ እየሰበሰባችሁ ራሳችሁን ደብቃችሁ እኔን ለማንቋሸሽ የምትሞክሩ፣ እኔን ለማሸማቀቅ የምትሞክሩ ሰዎች አይሳካላችሁም። እኔ እኮ ከፈለግኩ በራሴ እማፍር ቢሆን ወንድሜ ፐብሊክ ያለውን ቪዲዮዎች እንዳለ አውርድልኝ እለው ነበር። ግን እኔ ከየት ተነስቼ ወዴት እንደመጣሁ እያንዳንዷ ስቴፕ ባይ ስቴፕ ስለሆነ እኔ የመጣሁት ከእኔ ሌላው እንዲማር ስለፈለግኩ ነው። በራሴ የማፍር ሴት አይደለሁም። እናንተ እኳ ላይቭ ላይ እንኳን መግባት የማችሉ ሰዎች ናቸው። ኢቨን ፕሮፋይላችሁ ራሱ የኔም ፕሮፋይል ነው የምትጠቀሙ፣ ምክንያቱም በራሳችሁ ስለምታፍሩ ለምታደርጉ ነገር ሁሉ እናንተ እፈሩበት እንጂ እኔ ምንም የምሸማቀቅበት ማንነት የለኝም ብላ የሰጠችው የመልስ ምት አንጀት የቀቤ ነው። በመጨረሻ የሚያነሳችሁ ነጥብ እንግዲህ ሀይሚ ከማንም ከምንም ጋር ምንም አይነት ግንኙነት እንደሌላት ለሚወዷት ለምትወዳቸው ኦዲየንሶቿ ይፋ ያደረገችበት ፖይንት ነው ያነሳቸው። ብሩክ ይህን ሰውየሽን አሳርፊው እረበይው፣ በውስጥ የሚያወራኝ ነገር ደስ አይልም የሚል ጥያቄ ባነሳላት ጊዜ እንዴ ይህ ሰውዬ የምትለው ማን ነው? እኔ እኮ ከነመፈጠሩም አላቀውም። ይህን ሰውዬ እማቀው ባንተ ነው። እኔ ጭራሽ አላቀውም። ወደ እኔ አታታክ የሚል ግልጽ የሆነ ከምንም ጋር ግንኙነት እንደሌላት ለኦዲየንሶቿ ይፋ ያደረገችበትን ፖይንት ሳላደንቅላት አላልፍም። በዛ አጋጣሚ ብሩክ ይሄ ሰውዬ ብሎ ያለው የብሩክ ቤስት ጓደኛው ነው። ካስታውሱ እንደሆነ ይቅርታ ሌላት አበባ ይዞ ወደ ሀይሚ ቤት ሲሄድ ሀይሚ ቤት የተገኘው ልጅ ማለት ነው። ከብሩክና ጋር ፎቶ የተነሱ ከብሩክ ጋራ ከብሩክ እህት ጋር ሆነው ኢቨን ሀይሚን የሆነው ጊዜ ፕራንክ ተደርጋለች። ሀይሚ ግን ይህን ልጅ አታውቀውም የምታቀው በብሩክና በብሩክ ብቻ ነው። ለማንኛውም ወደ መጨረሻ አካባቢ እንደሰማችሁት እንዳየኑ ከሆነ የብሩክ የብሩክ ጀለስ ተብላ ለሀይሚ የተላከላት ማስረጃ ቪዲዮ ፎቶ ምናምን ብሩክ እንግዲህ ከአንቺ ውጭ ምንም አይነት ከሌላ ሰው ጋር ግንኙነት እንደሌለው እና የተላከለት ለሀይሚ የተላከላት መረጃ ወይም የብሩክ ጀለስ የተባለችዋ ሴት ፎቶሾፕና ኢዴቲንግ እንደሆነ ብቻ ሃይላይት ከሰጣት በኋላ እንግዲህ ጥሏት ሄዷል ማለት ነው። ከዛ በተረፈ ሀይሚ ትናንት በተለቀቀው ቪዲዮ ላይ እንግዲህ አውቃም ይሁን ሳታውቅ ወይ አንዳንድ ሰዎች በጣም ስለምትሳደቡ ለእናንተ ረደን ገጥ በሉ በእኛ ውስጥ ምንም አይነት ነገር የለም የሚለውን ግልጽ ለማድረግም ሊሆን ይችላል። አንድ እየተሳሳተችው ነገር አለ። በግልጽ ደግሞ ሜክ ሹር የሆንኩበት ምንም አይነት እንከን እንደሌለ በመሀላቸው የተረዳሁበት ቪዲዮ ነው ትናንትና የተለቀቀው። ወደ መጨረሻ አካባቢ ነው ይሄንንም የተናገረችው እንግዲህ ሁለት መቶ ሀምሳ ሺህ ሀይሚ ስገባ ሰፕራይዝ ያደርጓት ፕሮግራም ያዘጋጁላት ሞፍታና ፍጼ ናቸዋል። ይሄን ፕሮግራም ሲያዘጋጁ ግን ሀይሚ ማታቅም ነበረ ብሩክም አያቅም ነበር። ነገር ግን ፕሮግራምን ካዘጋጁ በኋላ ሁለቱንም ለየብቻቸው ደውለላቸው ያው ያሉበትን ቦታ ተናግረው እንዲመጡ ተደርገዋል። ብሩክም ተደውሎ ና ሲባል ሀይሚ እዛ ቦታ እንደምትመጣ አያቅም የ250ሺ ፕሮግራም እንደተዘጋጀም አያቅም። ሀይሚም ተጠርታ እዘ ቦታ ኔ ስትባል እንደ ማንኛውም ቪዲዮ ለዩቱብ እንዲሰሩን የመሰላት ሁለት መቶ ሀምሳ ሺ ፕሮግራም እንዳዘጋጁላትና ና ሰፕራይዝ ልትደረግ እንደሆነ ፕላስ ደግሞ ብሩክ እንደሚመጣም አታውቅም ነበረ። እንደ አጋጣሚ ሆኖ እንግዲህ ሁለቱም ተጠርተዋል፣ ሁለቱም ተደውሎላል። ሲመጡ ያው ብሩክ ቀድሞ የገባው ሁላችንም እንዳየውን፣ እኔ ቪዲዮ አልሰራሁም በዛ። ብሩክ ቀድሞ ገብቶ ያው አፕል ምናምን እየበሉ ነው። መጨረሻ ላይ ደግሞ ሀይሚ የመጣቸው። ለማንኛውም በዛ ፕሮግራም ላይ ሀይሚና ብሩኬ አንዳንድ አንዳንድ እያሉ ሲመላለሱ ያው ፕሮግራሙን ላለማበላሸ ሲል ብሩክ ጥሎ ወጥቷል። ለኛ ነው ጥሎ ወጣው፣ ከካሜራ ጀርባ አለ። ካሜራው ከተዘጋ በኋላ ግን ተመልሶ መጥቶ አብረውን ያከበሩት። ግን ትናንትና በተለቀቀው ቪዲዮ ላይ ሀይሚ እኔን ሰፕራይዝ ሊያደረጉኝ ፕሮግራም አዘጋጅተው የኔ የደስታ ቀን ብሩክ እንዲመጣና እንዲህ በጠበጠኝ አልፈልግም ነበረ። ነገር ግን እሱ መቱ በጠበጠኝ የሚል ንግግር ትናንትና ተናግራለች ማለት ነው። ሲጀመር ሀይሚ ሰፕራይዝ እንደምትደረግ አታቅም ነበረ ብሩክም እንደዛው ሀይሚ ሰብራይዝ እንደምትደረግና ሀይሚ ብሩክ የተጠራበት እንደሚመጣ እሷም ብሩክ እንደሚመጣ አቁም ነበር። ሁለቱም ለእኛ እነሱ ግን ግልጽ፣ እንደዛ አራቱም ተነጋግረው እንደሚሰሩ በትናንትና ሁለት እንግዲህ ሀይሚ አስባው የሚሆን ሳታስበው፣ ወይም እኛ እየተጣላን የእውነት መስሏችሁ ከሆነ ተስፋችሁን ቁረጡ። እኛ ስራ ነው፣ ምንስራ የሚለውን ሀይላይት ለመስጠትም እንደሆነ አላቅም፣ ግን ለማንኛውም ትናንት በተለቀቀው ቪዲዮ ላይ በግልጽ እንዳልተጣሉ በመሀላቸው ምንም አይነት እንከን እንደሌለ የሚያሳይ ቪዲዮን የተለቀቀው። ይመቻችሁ።